ዊ ማህሌት፣ ዊ ማህሌት፣ ዊ ማህሌት የገንዘብ ነገር እንግዲህ፣ ዝናን አሳልፈሽ ከሸትሽ እውነትም ጀግና ነሽ፣ የእውነት ማለት ነው። ሪ ሪ ሪ እናንተ ጉድ ያላስ ሴትዮው እንዴ! እኔ ምር በጣም ነው የገረመኝ። ታደርገዋለች ብዬ ጭራሽ አላሰብኩም፣ ምክንያቱም በጣም ስለምፈራ። ወይኔ ጀግንነት! እንዴ የገንዘብ ለካ በዚህ ልክ ድፍረት እና ጀግንነት ይሰጣል። እንደ ጋይስ ዝናን አሳልፋ ለመስጠት ይሄን ያክል ሞራን ኑሯት ይህን ያክል አስከራ እንደዚህ አሳልፋ ከሰጠች፣ ኦ ማይ ጋድ፣ በጣም ነው የምትችለው። ሪ በእውነት ምን ተሰማችሁ ጋይስ? እኔ በጣም ነው የገረመኝ የእውነት ማለት ነው። ዝናን የሚያክል ዛፍ የሚያክል ሰውዬ በአንድ ቀን መታ የከረመችበትን ሳትናገር ከአንተ ጋር ምንም አያገናኘውም፣ ሽጥጥ ልምጥጥ አድርጋ ምንም ምንም ሳታወጣ እንግዲህ ያችን መቶ ሺህ ካሽ ስለተከፈላት የቀራት ብር ስላለ ያችን ብር ስለምታገኝ ሄዳ ድብናርጋን ኔኔ ከፋ አብሽር ብላ ማለት ነው ባፉ ብላ እንዲጠጣ አደረገችው። ከዛ በኋላ እየገዲ አደፈች ይዘው መጣይ እንዴ እኔ የምር የሚገርመው እነዚህ እና ራሱ ማን ነው መድብል ራሱ ፈርቶ ነበር ማለት መድብል ሳይሆን ሞገዝ አሳልፋ ልትሰጠን ትችላለች ማለት ልትታመን ትችላለች ምናልባት እሷ ራሷ አትታመንም እያለ እንግዲህ እያወራ ነበረ ከዝና ጋር ማለት ነው። እውነት እኔ ድፍረቷን ሳላደንቅ አላልፍም። በዛ ከተማ እንጂ እኔ ዝና ልኩ በጣም በህይወቷ የምፈራው ሰው እንግዲህ ዝና ነው እንዴ ዝና በጣም እንግዲህ ባለፈው ራሱ መድብልን አንተ ብትገኝ ትችላለህ፣ እሱ ገሎኝ አለ ሁኔታ ይከምሆን እናንተ ብትገሉኝ ምናልባት እንኳ ስጋዬ እንኳ አፈር ሊለብስ ይችላል ብላ ነበር ያወራችሁና፣ እንግዲህ የድፍረት ጥግ ትጠላላችሁ ጋይስ። ሰውነች በጣም ነው የገረመኝ ማለት ነው፣ ድፍረቷን በሳላዲን ቃላልፍም። እንግዲህ በሚገርም ሁኔታ ዝናና ጠጥታ አስክራ እንግዲህ የተሰጣትን ተልእኮ ተወጣለች ማለት ነው። አሁን በእርግጠኝነት ዝና ጠጣቶ ሰክሯል። መቼም ኖርማል አይደለም። ስለዚህ ፊት ለፊት ተጋፍጠዋል፣ አገኝተውታል። በእርግጠኝነት ዛሬ በለስ እንደሚቀናቸው አንጠራጠርም። ያ ማለት እንግዲህ በመድብልና መድብልና በሞገስ እጅ ገባ ማለት ነው። ዝና አሁን ብዙ መረጃዎችን ያገኛሉ። ያው ከመጀመሪያ ከስልኩን መጀመሪያ ስልኩን ለነገሩ ስልኩን ትላይሉ ይችላሉ ላይ ምናልባት ላይ ጉርጉርችሉ ይሆናል እንጂ እሱ በአንድ በቱ ምንም አይላቸውም። እንግዲህ የሚገርማችሁ ከዛ ከማን ማን የሚባለው ሰውዬ ጋር ራሱ ተደዋውሉ። ይሄ መድብል የሚባል ብዙ መረጃችን ኢንፎርሜሽናችን ያውቃል። እና ብሩክን እያለም እየጠየቀ ነው። እኛ ጋር የሰሩ የነበሩትንም የታሰሩትንም ልጆች ያውቃል። እስር ቤት ነው የቆየው፣ እና ብዙ ነገር ያውቃል። ቦታችን ሁኔታዎችን በደንብ እንደው እያለው ነበረና እንዴ አንተ መፍራት ጀምርክ? እንዴ አስቀድመና ለያና ሰግደዋለና ምናምን እያለ እንግዲህ እዛኛው ሰውየ ጋ እያዋራ ነበረ። ሳትቀደም ተቀደም እንግዲህ ዛሬ በማህሌት እጅ ገብቷል ማለት ነው። ማህሌት እንግዲህ በመጠጥ በዛ በዚህ ብላ አዙራ ቁጭ አድርገዋለች። አምጣታ እንግዲህ ለነ መድብል ሰታቸዋለች ማለት ነው። ሞገስ እንግዲህ ፈርቷል። ወለጥ ነው ለመናገር እንዴ የተንቀጠቀጠ ነበር። ባይሳካለንስ ድን ይዘው ነው ሞገስ አሁን። ይሄ እንደዚህ ኩሎ ሰክሮ ራሱ መድብል እንትናን ዝና ና ያምነው እውነት ለመናገር ከጣው ነው ይፈራው። ሌላው ደግሞ ሌላ ደስ የሚለው ዜና መድብል ከኤፍራታ ፍቅር ያዘው። በባለፈው ኮንዲሳ ስለስ እንዴ ደሞ ቆንስሬ ነበር ፍቅር ገባለት። ጋይስ ሞይ ጋር ትላላችሁ ኤፍራታ ቀን ወጣላት። እናቴ ወይኔ፣ አሁን እንግዲህ ኤፍራታም ፍቅር ጓደኛለት ትይዝ ነው። አሁን መሀሌት እንዱ ቀረች። ብሩክን ያክል ባል አውላላ ሜዳ ላይ ጥላ ወታ፣ አሁን የወረድብን እያለች ነው እንግዲህ። በቅርብ እሱ ደግሞ ተመልሶ ከቅድስቴ ጋር እንደሚጋቡ አንጠራጠር ማለት ነው። ወደ ቤተሰቦቻችን ሆኖም እንግዲህ ዛሬ መድብልም ፍቅር ፍቅር እያለ ነው። ብቻ የሆነ ነገሯ ደስ የሚል ነገር አላት። ብቻ የሆነ ነገሯ ደስ ይላል፣ ብቻ የሆነ ነገሯ ደስ ይላል እያለ ድጋግሞ እያወራ ነው ማለት ነው። ብቻ የሆነ ነገሯ ደስ ይሏል። ወይኔ ወይኔ፣ ፍቅር እንግዲህ ሱራሶ ተርቶ ጨርሶታል። እንግዲህ በእስር ቤት በችግርም በጭንቀትም ውስጡ ነህ። ፍቅር ይይዛል እንግዲህ። ታሪኩንም ሁሉን እሱ ራሱ ስለተናገረው እውነት ለመናገር እውነት ነው። ፍቅር ቦታ አይመርጥም፣ ጊዜ አይመርጥም፣ ሁኔታዎችን አይመርጥም። ፍቅር በቃ ብቻ ፍቅር ብዙ ነገር ነው እና እንግዲህ እሱንም በመድብ ላይ ተናል በዚህ ሁኔታ ውስጥ እያለ ጓደኛውን አሳልፋ እየሰጠ ለገንዘብ ያላትን ስሜት በቃ ብዙ ነገሮቿን ያያያት ራሱ በቃ ውድዳት ማለት ነው። አፈቀራት የሆነ ደስ አይል ጋይስ። በነገራችን ላይ ፍራታ የሆነ ደስ የሚል ነገር አላት እና እንግዲህ መድብልም በቃ ከፍራታ ጋር እንግዲህ እንዴ የሚጣመሩ ነው። ሶ አሁን ማህሌ ተፈተፍብላ የዝናም ሁኔታ አልተሳካላትም። በጣም ከባድ ነው ውድ ቤተሰቦቻችን እንዴት ነገሮችን ቻለንጅ እንደምታደርግ ከባድ ነው። ብቻ ግን ያው ደስ የሚል ታይም ነው። ያው ቅድስት እንግዲህ ያው ብሩክ እንደ ናፈቀች ነው። እንግዲህ ያው ከዛሬ ነገ ምንም ያለበት ነገር ባይታወቅም ከፈጣሪ ጋር ግን አዲስ ቀን እንደሚመጣ ተስፋ እናደርጋለን። ዳጣም ያው እንግዲህ ቤተሰቦቿን በማግኘቷ ደስተኛ ናት። ሲቀጥል ደግሞ እዚህ ያው ከነ ምሳሌም ጋር ምሳሌም ጋር አሪፍ ተረት አሪፍ ወጎችን እያወሩ ደስ የሚል ጊዜ እያሳለፉ ነው። ያው ምሳሌም አባቷን እንግዲህ እንድትረሳ ማለት የተወሰነ እንትን እንዲትል አድርጓታል። ምክንያቱም ዳጣ አብራት እዚህ የዋለች በጣም ደስ የሚል ጊዜ እያሳለፉ ነው። እንግዲህ ወይዘሮ ማህሌት ቃል ገብታ ሄደችውን ነገር ፈጽማለ ማለት ነው። እውነት በጣም ነው እኔ ገረመኝ ምክንያቱም ማህሌት በዚህ ልክ ዝናን ዝና አበበ ደንበሳን ያ አበበ ደንበሳ ልጅ እንደዛ አሳልፋ መስጠከቻለች በቃ ነገር ይሹ ልክ ያዘ ማለት ነው ሰዎች የሚገርመው ማህሌት ጎብዛለች ለገንዘብ ያላት ነገር ነገሩ ሩቅ ነው ለኤፍራታ እንኳን የት እንደሰነበተች አልነገረቻትም ተቀላችሁ ኢቨን የት ነው ስትራት እንኳን በቃ ታይ በእናትሽ ስትመለስ ነው የማወራሽ። ብር ምናምን ሽቱ ፏፏ ብላ ያዲስ ነገር ገዛስ ታመታለችና ብር ከሄድ አግኝተሽ ሽቲ ገዛሹ እያለቻት ነበር። የፍራታና ተይ እባክሽ የአመት ነው ምዘጋለሽ የቤት ኪራይ እራሱ ተፈለግሽ እያለቻት ነው። እንግዲህ ፍራታ የሆነትሽ ነው ሆ በጣም ደስ ይላል እያለች ነው። እንግዲህ እንዳታድሪ እንግዲህ ዛሬም በጊዜ ተመልሰሽ ነይ ብላ ነው ከቤት ወጥታ ሄደችው። አብሽር ይመለሳለሁ፣ ይብላ ወጣለኝ። ማለት ነው እንግዲህ ወይዘሮ ማህሌት ወይዘሮ ማህሌት እንግዲህ ሄደች። ያው ዝና ጋ ነው። ዝናም ጋ ሄደችበት ምክንያት እንግዲህ ያው ተልኮዋን ለማስተካከል ነው። ተልኮዋ ደግሞ ያው ዝናን ማጠጣትና ማስከር ነበረ። ተሳክቶላታል እንግዲህ። እነመድብንም ፊት ለፊት አግኝተዋል ማለት ነው። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ናችሁ ልኝ ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ በባለፈው የዛሬው ክፍል በዚህ ይመስል ነበር። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ማየት አሰብ አስተያየታችሁን አስቀምጡልን። ሁሌም አብራችሁን ስለሆናችሁ ምስጋናችን በጣም ከፍ ያለ ነው። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ የፍራታና የመድብልን የፍቅር ጅማሮ፣ ከዛም ጋር ደግሞ የብሩኬ ያለበት ነገር ፍንጭ እንደምናገኝ ዝና ደግሞ በነ መድብ ልጅ ቁጭ ብሎ ሲናዘዝ የምንሰማበት ቪዲዮ ይሆናል ማለት ነው። እስከዛ ላይክ፣ ሰብስክራይብ ያደርጋችሁ ተጠብቁን። መልካም ጊዜ በያላችሁበት። አመሰግናለሁ፣ ሁሌም አብራችሁ ስለሆናችሁ። ባይ ባይ